ሰላም ሰላም ወደ አድማጮቻችን ሊቨርፑልን የሚመለከት ነው እንግዲህ ሊቨርፑል በዝውውር መስኮቱ ላይ ገና ሰኒዮር ላይ ብንገኝም ኬርኬዝን ሚሎስ ኬርኬዝን ጀርሚ ፍሪምፖንግን እና ፍሎሪያን ዌርዝን ማስፈረማቸው የሚታወስ ነው በቀጣይ እንግዲህ የኑኔዝን እና እንዲሁም አሌክሳንደር ኢዛክን ኑኔዝን በመልቀቅ ኢዛክን ወይም ሁጎ ኪትኬን ለማስፈረም ይፈልጋሉ የዚህ ስብስብ ውስጥ የኬዛ የጆታ ጉዳይ አልተረጋገጠም ዛሬ እንግዲህ በፋብሪዚዮ ሮማኖ ዘገባ መሰረት ኳንሳ ወደ ባየር ሊቨርኩሰን ያቀናል ሰላሳ ሚሊዮን ሚሊዮን ፓውንድ እየታየ የሚጨምር አምስት ሚሊዮን ፓውንድ የሚከፍሉ ይሆናሉ። እንግዲህ ሊቨርፑሎች ይህንን ተጫዋች ሲለቁት ግን የመግዛት መብት አላቸው። ይህ ትልቅ ድልን የሚያመጣ ይሆናል። ሊቨርፑል እንግዲህ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑን አትርሱ። ለሚቀጥሉት ዓመታቶች ደግሞ አዲስ ቡድን በአርነስሎት ስር እንደሚገነባ እየታየ ይገኛል። ያምና የዝውውር ዝምታቸው በዘንድሮ የውድድር ዓመት ከፍተኛ የሆነ እንቅስቃሴ እንዲያደርጉ አግዟቸዋል። በተለይ ክፍተት ቦታ ያሏቸውን ቦታዎች ለመሸፈን ይፈልጋሉ ጓቸው ተጫዋቾች ያስፈረሟቸው ተጫዋቾች ወጣትነት እንዲሁም በፕሪምየር ሊጉ ልምድ ያላቸው መሆናቸው ይህንን ቡድን ስኬታማ ያደርገዋል ሚሎስ ኬርኬዝ 21 አመቱ ላይ ነው የሚገኘው ጀርሚ ፍሪምፖንግ 24 አመቱ ላይ ነው ፍሎሪያን ዊርዝ 22 አመቱ ነው እነዚህ ተጫዋቾች ላይ የሚያፈሱት ገንዘብ ሊቨርፑልን ለቀጣዩ አመታቶች በእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒዮንስ ሊግ ላይ ውጤታማ ሆኖ በአርነስሎት ስር እንዲቀጥል የሚያግዘው ነው ሪቻርድ ሂዩስ እና አርነስ ስሎት በዚህ በእነዚህ ዝውውሮች ላይ ከፍተኛ የሆነ ሚና እንዳላቸው ልብ ልትሉ ይጠበቃል ወደ እስካሁን የሊቨርፑል የዝውውር እንቅስቃሴ እንዴት አገኛችሁ? ከአስሩ ስንት ሰጥቷላችሁ? ሊቨርፑል ከዚህ በኋላ ማንን ተጫዋች ቢያስፈርምስ ትክክለኛ የሆነ ችግሩን ይፈታል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ውድ ደማቻችን የሊቨርፑልን የዝውውር እንቅስቃሴ ስታስቡት ባለፉት ዓመታት ሲወቀስ የነበረውን ሂደቶች በሚገባ ማሻሻላቸውን የሚታይ ነው። በተለይ የፍሎሪያን ዊርዝ ወደዚህ ስብስብ መመለስ ወደዚህ ስብስብ መምጣት ለሊቨርፑል የሚጎለው የነበረውን የአስር ቁጥር ሚናን በተሻለ የሚያግዝ የዚህ ተጫዋች ሙሉ በሙሉ ለሊቨርፑል ፈርሟል። ለሊቨርፑል በመፈረሙ ምክንያቶች ውስጥ አንዱ ሲጠቀስ እንግዲህ በግልጽ እንደተናገረው አርነስሎት ናቸው። እንዴት መጫወት እንዳለበት ቦታዎችን የሚሸፍናቸውን እንዴት አይነት ስብስብ እንደሚያደርጉ በግልጽ ነግሮታል። ስለዚህ ተጫዋች ቋሚ እንደሚሆን ከአሁኑ ማሰብ ይጠበቃል። ነገር ግን ለሊቨርፑል በብዙ ነገሮች ሊያገዝ የሚችል ነው። በአስተኛ ዘጠኝ ቁጥር ለአስር ቁጥር ሚናነት መሰለፍ የሚችል ተጫዋች መሆኑን መርሳስ የለባቸውም። ሊቨርፑል የአርነስሎትን ሁለተኛ የሆኑትን እንግዲህ በጊዜው በጣም ጥሩ ፐርፎርማንስን ከዌስትሀም መጠውት የነበሩትን ሃይቲንገን አሁን ወደ አያክስ ለቀውታል። ስለዚህ ጆቫኒ ቫን ብሮኮስት ሁለተኛ አሰልጣኙ ነው የሚመጣ ይሆናል። እንግዲህ በብዙ ነገሮች ሊቨርፑል ቤት ቅያሪዎች አሉ። ትሬንት አሌክሳንደር አርኖልድ ቡድኑን ለቀዋል። ጀርሚ ፍሬምፖንግ የቀይ መስመሩን የመከላከሉ ረገድ ጥሩ ሚና የሚሰጠው ነው። እንዲሁም በጀርመን ሊግ በጣም ምርጥ ፐርፎርማንስ ካላቸው የቀይ መስመር ተመላለፎች ውስጥ አንዱ የሚሆነው ፍሬምፖንግ ምርጥ ብቃቱን በሊቨርፑል ቤት ያሳያል ተብሎ ይታሰባል። እንግዲህ እዚህ ስብስብ ውስጥ በመኖሩ ራሱ ሌላ ነው። የሚሎስ ኬርኬዝ ጉዳይ ሊቨርፑል ሙሉ በሙሉ ከጨረሳቸው ዝውውሮች ውስጥ አንዱ ነው። እንግዲህ ይፋ መደረግ ነው ረ፣ የዚህ ተጫዋች መምጣት የሊቨርፑልን የግራ መስመር ተከላካዮችን እንግዲህ በደንብ ማገዝ የሚችል ነው። ታጋይ ጉልበት ያለው በፕሪሚየር ሊጉ በምርጥ ብቃት ላይ የሚገኝ ተጫዋች ነው። በውድድር አመቱ ላይ ከኮኮሬላ ጋር በምርጥ ፐርፎርማንሱ መወዳደር የሚችል ነው። አድማጮቻችን መርሳት የሌለባቸው ማማርዳሽቪሊን አምና ሊቨርፑሎች ከቫሌንሲያ ማስፈረማቸውን ማስታወስ ይጠበቅባቸዋል። አሊሰን ቤከር በኮንትራቱ ላይ ሁለት አመት ቢቀረውም ይህ ተጫዋች ግን የማማርዳሽቪሊ አዲሱ አሊሰን ቤከሩ ነው፣ የስብስቡ አካል ይሆናል። በአውሮፓ መድረክ ላይ ካሉ ምርጥ ታዳጊ ግብ ጠባቂዎች ውስጥ አንዱ መመራ ዳሽ ቬሌ ነው። ይህ ጆርጂያዊ ግብ ጠባቂ ወደ ሊቨርፑል መቷል። ሌላኛው ፓይሰስ የሚባል ታዳጊ ተጫዋችንም ግብ ጠባቂ መጥተዋል። በአጠቃላይ ሊቨርፑል በአዳዲስ ተጫዋቾችን ራሱን ያዋቀር ይቀጥላል። ለሚቀጥሉ ድድታ አመቶችም የሚጠበቅ ነው። አሊሰንን በመመራ ዳሽ ቬሌ የሚሸፍኑ ከሆነ የቫንዳ ከሳላ ተተኪዎችን ይፈልጋሉ። ከነዚህ ሁሉ ግን በፊት የሚጠበቅባቸው የኮናቴ ና የሊዩስ ዲያዘን ኮንትራቶችን ማደስ ራሱ ከሊቨርፑል የሚጠበቁ ስራዎች ነው የሚሆኑ። እንግዲህ ጀረል ኳንሳ ሊቨርፑል መነቀቁን ተከትሎ ሊቨርፑል የኳንሳንት ተኪ ፍለጋ ወደ ዝውውር እንደሚገቡ የሚጠበቅ ነው የሚሆነው። በዚህ ሁኔታ ላይ ደግሞ ተመራጩ ማረክ ጉሄ ነው። የ24 ዓመቱ ማረክ ጉሄ በክርስቲያን ፓላስ በዘንድሮ ድራመት የፌካፕ ዋንጫውን ያሸነፈው ማረክ ጉሂ የሊቨርፑል የመከላከል ቀርጾን ማሸነፍ የሚችል ነው። አንደኛ ቫንዳይክም ኮናቴ ቢጎዱ ሁለቱን ተጫዋቾች ቦታ መሸፈን የሚችል ነው። የዋጋው ጉዳይ እንግዲህ አምና ኒውካስትል ያቀረበው 645 ሚሊዮን ፓውንድ ውድቁ ነው ነበር። ዘንድሮ እስከ 50 እና 60 ሚሊዮን ፓውንድ ድረስ ሊፈጽሙት ይችላሉ። አንዳንዶቹ 30 ሚሊዮን ፓውንድ ይላሉ እንግዲህ ዙዝውውሮቹ ሂደቶች በሚገባ ሲጎሉ የምናያቸው ይሆናል። ሌላኛው እንግዲህ ኬለርን ሁለተኛ ግብ ጠባቂያቸውን ወደ ብሬንፎርድ ልከው 125 ሚሊዮን ፓውንድ እየታየ የሚጨመር እስከ 18 ሚሊዮን ፓውንድ አግኝተዋል። ሊቨርፑሎች በዝውውር በሽያጭ በሚገባ ራሳቸውን እያደራጁ የሚገኝ ቡድን ነው። ይህ ጥሩ የሚባል ነው። እንግዲህ በአጥቂ መስመርም እንግዲህ በተጫዋቾች ዝውውር መስኮቱ ላይ አንደኛ ዳርዊን ኑኔዝን ወደ ናፖሊ ወይም ወደ ጂቬንቱስ በሌሎች ቡድኖች ላይ በመላክ የተሻለ አጥቂን ፍለጋ ይገኛሉ። የሁሉ ጊዜም ፍላጎታቸውና ምርጫቸው ደግሞ አሌክሳንደር ኢሳክ ነው። አሌክሳንደር ኢዛክን የሚያገኙ ከሆነ እስከ 30 ሚሊዮን ፓውንድ በመውጣት የተሻለ ፐርፎርማንስ የሚያደርገውን አጥቂ ማግኘት ይችላሉ። ይህ ግን በኒውካስትል ሁኔታ ላይ የሚመረኮዝ ነው። አሌክሳንድር ኢዛክ ወደ ሊቨርፑል የመምጣት ፍላጎት አለው። ስብስቡን ሲያይ ምርጥ ብቃት ያለው ቡድን ነው። በቀጣዩ አመታቶችን ዋንጫ ማሸነፍ የሚፈልግ ከሆነ አይዛክ ተመራጭ ቦታው ሊቨርፑል ሊሆኑ ይችላል። ውሳኔዎች የሚጠበቅ ነው። የሚሆነው ሁጎ ኢኬቲኬ የአይዛክ የማይሳካ ከሆነ ተመራጩ የሚሆነው ሁጎ ኢኬቲኬ ነው። ከዛ ወደ ናፖሊ ወይም ወደ ጣሊያን የመመለሱ ጉዳይ ከሊቨርፑል የመለቀቁ ጉዳይ እየተረጋገጠ ያለ ይመስላል። እንዲሁም ፋብሪዚዮ ሮማኖ ዘግቧል። ይህ ጆታ እንግዲህ በስብስብ ውስጥ የመቀጠል እድል ሊኖረው ይችላል። ትክክለኛ ገንዘብ ከቀረበላቸው ሊቨርፑሎች ይህንን ተጫዋች የሚመለቀቅ ፍላጎት አላቸው። አርቪ ኤሊየት ና ሊዩስ ዲያዝም እዚህ ጋር መጠቀስ የሚጠበቅባቸው ነው። በተለይ አርቪ ኤሊየት በቦታው የመጫዎች እድል ስለማያገኝ ወደ ሌሎች ቡድኖች ሊሄድ ይችላል። እስከ እንግዲህ እስከ 30 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ ከዚህ ተጫዋች የሚጠብቁ ይሆናል። የሊዩስ ዲያዝ ጉዳይ ትክክለኛ ገንዘብ ከቀረበ ዲያዝንም ለሽያጭ አቅርቦታል። ምክንያቱም አዲሱ ኮንትራት መፈረም ጉዳይ ላይ አሁንም ገና ነው። ውሳኔዎች ይጠበቃሉ። ሊቨርፑሎች ራሳቸውን ለማደራጃ በሚገባ የሚያስቡ ይሆናል ሊቨርፑሎች በዚህ ዝውውር መስኮት ላይ እንግዲህ ካስፈረሟቸው ተጫዋቾች በኋላ አስተላለፋ የሂደታቸውን በምታዩበት ጊዜ አሊሰን ቤከር ግብ ጠባቂ ሆኖ የሚጀምር ይሆናል ፍሬምፖንግ ኮናቴ ና ቫንዳይ ሚሎስ ኬርኬዝ በሚገባ የተከላካይ መስመሩን ነው ይዛሉ የግራቨንበርክ የማካሊስተር ና የፍሎሪያን ዊርዝን የአማካይ መስመር ተምረት ስታዩ ግን ሊቨርፑል ሌላ ቅርጽ ይዞ የሚመጣ ይሆናል ሳላህና ኮዲ ጋክፖም በአጥቂ መስመር ላይ ደግሞ እንግዲህ ኢዛክ ወይም ኤኪቲኬን ልና የምንችልበት እድል ይኖራል በተቀያሪ ወንበር ላይ እንግዲህ የአሊሰን ተቀያሪ ሊሆን የሚችለው እንግዲህ አርነ ስሎት በጣም የሚደነቁት በዘንድሮ ውድድር አመት ያየ ናቸው ለተጫዋቾች ተፈራራቂ የሆነ በቂ ጊዜ ማየት ነው። ይህ ደግሞ ቡድኑ ጠንካራ የሚያደርገው ይሆናል። መመረዳሽ ቬሪያ ሊሰንቤከርን ተተክቶ የሚጫወት ይሆናል። ኮነር ብራድሊ አለ። ለፍሪምፖንግ ጠንካራ ተፎካካሪ የሚሆነው የግራ መስመሩ ሚሎስ ኬርኬዝ እንግዲህ ብዙ ጊዜ በጉዳት ወይም በጉዳት በመራቅ አይታወቅም። ነገር ግን የሚጎዳ ከሆነ ነገሮች የሚያጋጥሙት ከሆነ የተሻለ ተጫዋችን በዚህ መስመር ላይ አንደኛው ሮበርትሰን ነው ሊለቅ የሚችልበት እድል ሰፊ እንደሆነ ይታወቃል። ከሮበርትሰን ውጭ ግን ሲሚካስ አለ። ዘገባ መሸፈን የሚችል ነው። ከዛ ውጭ ሁሌም በቡድን ውስጥ በተፈለገበት ጊዜ ሁሉ መሰለፍ የሚችለው ዋተሮ ኤንዶ አለ። ከዛ ውጭ ሁለቱን ተጫዋቾችን መርሳት የለባችሁም ሶቦዝላይና ከርቲስ ጆንስ። በሁለቱም ደግሞ የተፈራረቁ ሊቨርፑልን በአለም መድረክ ላይ እንዲሁም ደግሞ በተለይ በቻምፒዮንስ ሊግና በእንግሊዝ ፕሪሚየር ሊግ ላይ ስኬታማ ለማድረግ የሚጠሩ ይሆናል። በቀጣዩ ውድድር ዓመት ራሳቸውን ያጠናቀሩበት መንገድ ሊቨርፑልን ውጤታማ እንደሚያደርገው የሚጠበቅ ነው። የሚሆኑት ሊቨርፑሎች ለአንድ ዓመት ብቻ አይመስልም። አሁን አዲስ ቡድን እየገነቡ ነው። ለሚቀጥሉት ዓመታቶች የሊቨርፑል የዋንጫውን ነገር በሚገባ እየሰራበት እንዳለ የሚጠበቅ ነው። ከዛ ውጭ እንግዲህ በጠንካራ ፉክክሮች ይጠበቃሉ። በፍሎሪያን ዊርዝና ሶቦዝ ላይ ማን መሰለፍ አለበት? በፍሪምፖንግና እንዲሁም ደግሞ ኮኖር ብራድሊ ጋር ጠንካራ ፉክክርን ያደርጋል። ሆናቴ ከነጉሂ ጋር የሚፎካከር ይሆናል። ይህ ማለት በቡድን ውስጥ ጠንካራና ጥሩ ስሜት ያለው ፉክክሮች ለዋንጫ፣ ለስኬት የሚያግዝ ይሆናል። ሊቨርፑሎች በዚህ በኩል በሚገባ እየሰሩ ይገኛሉ። ጥሩ ስብስብ ውስን ሆኖ በተለያዩ ቦታዎች ላይ የመጫወት የሚችሉ ተጫዋቾች ስብስብ ውስጥ ካለ ውጤታማነትም የምታረጋገጥ ይሆናል ሊቨርፑል እንግዲህ በዘንድሮች ዓመት የማንቸስተር ሲቲ መዘናጋት የአርሰናልን የጉዳት ሁኔታዎች በሚገባ ተጠቅሞ ውጤታማ ሆኗል በሚቀጥሉት አመታቶች ሁለቱም ቡድኖች ጠንክረው ሊመጡ ይችላሉ በተለይ በማንቸስተር ሲቲ በኩል እያየነ ያለነው የዝውውር ሂደቶች ጠንካራ ያሉ ይመስላሉ ስለዚህ ያንን መፎካከል አርሰናል እንኳን ብዙ ዝውውር ላይ እየተንቀሳቀሰ አይደለም ሊቨርፑል በቀጣይ ዓመት ስናየው በአራት ሁለት ሶስት አንድ አሰላለፍ ሊመጣ ይችላል ወይም በሶስት ሁለት አምስት ሊመጣ ይችላል እንግዲህ የተለያየ አይነት የማጥቃት የመከላከል ቅርጽ ይዘው ልናያቸው እንችላለን በተለይ የፍሪምፖንግ ና የኬርኬዝ ሁለቱ የመስመር ላይ በጣም ጥሩ ፐርፎርማንስ ያላቸው ተጫዋቾች ናቸው። ሁለቱን ጥሩ ክሮሶችን የሚያደርጉ ናቸው። ስለዚህ ሊቨርፑል ረጅም አጥቂዎች የሚኖሩት ከሆነ ከቆሙ ኳሶች ላይ ጎሎችን የማስቆጠር ሂደቱ ከፍተኛ ይሆናል። ከዛ ውጭ የማርክ ጉሂ በሶስትና በአራት ተከላካዮች ሲጫወት የተሻለ ፐርፎርማንስ መኖር እንግዲህ የሊቨርፑል ኮናቲ ቢጎዳ እንኳን ብለው እንዳያስቡ ቫን ዳይክ ቢጎዳ እንኳን ብለው እንዳያስቡ የሚያደርገው የማካሊስተርና የግራቨንበርግ ቦታ ከተቻለ በሰቦዝ ላይና በከርቲስ ጆንስ መቀየር መቻሉ ሊቨርፑልን ውጤታማ ያደርገዋል። ሁለቱን መስመሮች የሚመሩት የሳላህና ኮዲ ጋክፖም በተለየ መልኩ ሁለቱን መስመሮች ጠብቀው የሚጫወቱ ተጫዋቾችን ስለመጡ ኢንቨርትድ ነው እንደ አጥቂ ልናያቸው የምንችልበት እድል ይኖራል። እንግዲህ በተለይ የፍሎሪያን ዊርትዝ በፎልስ ናይን ሊጫወትበት የሚችል ኖር ሊሆን ይችላል። ምክንያቱም ሊቨርፑል አጥቂ ካላስፈረመ አጥቂ የማስፈረም እድል ይኖራቸዋል። ካላስፈረመ በፎልስ ናይን የሚሆን ከሆነ ግዲህ ኮዲ ጋክፖ እና ሳላ ብዙ ጎሎች ከሁለቱ ተጫዋቾች ይጠበቃል። በተለይ የመስመር ተጫዋቾቹ መስመሮቹን ኮሪደሩን በሚጠበቅ መልኩ መሸፈን ይችላሉ። አርነስሎት ከሚፈልጓቸው የጫወት ስታይሎች ውስጥ አንዱ ነው። ስለዚህ ኦቨርላፕ ና አንደርላፕ እያደረጉ በሚገባ ኢንቨርትድ ዊንገር ሚናዎችን ሳጥኖቹ አካባቢ እንዲዙላቸው ይፈልጋሉ። ስለዚህ ያንን በሚገባ ማከናወን የሚችሉ ይሆናል። ሊቨርፑል በአጠቃላይ በዝውር መስኮቱ ላይ ከሁሉም ቡድኖች በተለየና በውጤታማነት እንቅስቃሴዎችን እያደረገ ይገኛል። አንደኛ ዝውሮቹን እየፈጸመ ያለው በፍጥነት ነው፣ ያጥሩ የሚባል ነው። ማንቸስተር ሲቲና ቸልሲ በክለቦች አለም ዋንጫ ላይ ሲጫወቱ የተለየ ወይም ጭማሪ ጨዋታዎችን ይጫወታሉ። ስለዚህ ሊቨርፑል ግን ራሱን በሚገባ አጠናክሮ ውጤታማ የመሆን እድሉ ሰፊ እያደረገ ይገኛል። ለዚህ ደግሞ የአርነስሎት ሚና የሪቻርድ ሂውስ እንዲሁም ደግሞ ምንም እንኳን ባለፉት ዓመታቶች ሲወቀሱ የነበሩት የኤፍ ኤስ ጂዎች በዘንድሮ ድድራመት ግን ለውጦችን እንዳመጡ የሚታይ ነው የሚሆነው። ሰላም ወደ አድማጮቻችን፣ እያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።